ነጻነት እንፈልጋለን የሰው ልጆች ደም በከንቱ መፍሰስ መቆም አለበት ይሄ ፖለቲካ ማይደለን ነጻነትን መፈለግ ሰላም መሻት ረፍት መፈለግ አነሙት ማለት ፖለቲካ ሳይሆን ሰብአዊነት ነው

ታላችሁ ግን፣ ለማን የምንነግረው ይህንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አሁ ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ህዝባችን እረፍት ይፈልጋል። ሰላም ይፈልጋል። ነፃነት ይፈልጋል። ሞት ሰለቸር። በቃ ደም መፍሰስ ሰለቸር። ይፈጣላል ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋ። ስለኛ ደም ፈሰሰኮ በሱቁ ስለኛ ተፈወስንኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር እንዲህ አይነት ኢሰብአዊ ግብ ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፈው ሰገድ እግዚአብሔር የማይወደው ሰውም የማይፈልገው ይህ ሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ ይህ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች፣ ክርስትና መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። ታው ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበጣ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማን። አሁ ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማል? በደላችን በዛ። ኀጢአታችን በዛ። ጸሎታችን ከልብ ነው። አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ። የሚጠረን ነገር አለ። እኛ ጋም የሚቀር ነገር አለ። መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ። መድኃኔዓለም ይስማ። ሀገራችንን ሰላም ያደርግልን። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ፣ ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አው ይሄ ነው የሚያስፈልገ። መተሳሰብ ነው የሚያስፈልገ። አንድነት ነው የሚያስፈልገ። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጅ በመነቃቀፋችን በመሰዳደባችን በመወጋገሳችን አንዱ በአንዱ መፍረዳችን ተለያይተን ለየብቻ ብቻ ስንሮጥ በየብቻ እየተበላን እናልቃለን እንጂ ዋጋ የሉ አንድነት ይሻለናል። ሕብረት ይሻለናል። ፍቅር ይሻለናል። መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለን? ንገሩም አለንን? የማይሞት አለ የሚገሉ አይሞቱ? እስኪ ንገሩ። ሺህ ዘመን የሚኖር አለ አለን? ያለ የጊዜ ጉዳይ፣ ዛሬ ስትገል ነገር ደግሞ ያንተ ተራ ሆኖ ትሞታለ። ዛሬ ሌላውን ትቀብራለ፣ ነገ ሌሎች ይቀብራል። ይኸው ነው ማንቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። በዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ። ደም የሚያፈሱ እጆች ይታጠቡ፣ ይግፁ፣ ንስሐ ይግቡ፣ ይመለሱ። አው የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም። እኛ ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር፣ አይምሯቸው፣ ልብ ስጣቸው፣ ሰላም ስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን፣ የሰላም በዓል ያድርግል። እስቲ እጃችሁን ከፍ አድርጉ ወደ ሰማይ፣ ሊሰማቸው እንደሆነ እስቲ ሁለቱን እጃችሁ ከፋር እጅ የተባረከ ይሁን በመናፈስ ይሁን ሰርቶ የሚበላ ይሁን ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን ወደ ላይ ከፍ አርጎ የሰማይ አምላክ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ የሰማይ አምላክ እሺ ይበላችሁ አመስግኑበት። መዳን ያለም ቢሰማን መዳን ያለም ቢሰማን ቢታረቀም ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መዳን ያለም ይስማ። በቁስሉ የፈወሰን ዛሬም ከእምባችን ይፈውሰ ከባርነት ወደ ነጻነት ያወጣን ዛሬም ነጻነታችንን ይስጠ፣ ሰላም ይስጠ።